የብርሃን ጨለማ አስተማሪ የህይወት ታሪክ ክፍል ስምንት ጸሐፊና አቅራቢ ቤተሰብ ሁለገብ ትዩብ። ስልኩንም ከዘጋው በኋላ በፍጥነት ወደ ጓደኛዬ ደወልኩላት። ወይዬ ጓደኛ ምኖሽ አለችኝ። አረ በናትሽ ሰውዬው ሊመጣ ነው እኮ አልኳትኝ። የቱ ሰውዬ አለችኝ። እንዴ ጀለሳችን ነዋ፣ አሁን ደውሎ ማታ ኤርፖርት በእድ ደርስ እመጣለሁ፣ ስለዚህ ተቀበኛ ለኝ አልኳትኝ። እና ምን ይሻላል መኪናው እኮ ግማሽ ደርሷል አለችኝ። በቃ በቀጣይ መኪና እከተላችኋለሁ አልኳትና ስልኩን ዘጋው። በፍጥነትም ወደ ቤት አበራውኝ። እቤትም ከደረስኩ በኋላ ለአባቴ ያለውን ነገር ነገርኩትኝ። እሱም ወንድሜ እንዲከተለኝ ቢነግረኝም አይ በቃ ችግር የለም ጓደኛ ስለነገርኳት መናኸሪያ ትጠብቀኛለች ብዬ አነስተኛ ሻንጣ በቶሎ ብዬ አንጠልጥዬ ስሮጥ ወጣሁኝ። በነገራችን ላይ እንደ አጋጣሚ ሁለተኛ መኪና ሊሞላ ደርሶ ስለነበረ በፍጥነት ወደዛ አመራውና ወንበሬን ሼ ወደ አዲስ አበባ ቀናውኝ። አዲስ አበባም ከደረስኩ በኋላ መናኸሪያ ቀድመው ስለደረሱ እነሱ እዛው እየጠበቁ ነበረ። ከዛም ተያይዘን ወደ ቤት አመራን። ሰዓቱ ገና ስለነበረ እቤታቸው ሄደን የተወሰነ ረፍት አደረግን። ከዛም ሰላሳ ደቂቃ ሲቀረው ተያይዘን ወደ ኤርፖርት ሄድን። እንግዲህ በቪዲዮ እንጂ የማውቀው በአካል የማላውቀው የነገ ህይወት የብዬ አሰብኩት ሰው ሊመጣ ስለሆነ እሱን ለመቀበል ቆመናል። ኤርፖርት ላይ ደስ የሚል አበባ ጉንጉን በእጅ ይዣለሁ። ጓደኛዬም የጓደኝነት አበባ እንደዚሁ ይዛለች። ባለቤቷም አብሯን አለ። ሶስታችንም ሆነን ጓደኛውን እየጠበቅን ሳለ ጓደኛውም ከኤርፖርት ድንገት ብቅ አለ። ምን ልበላችሁ፣ የማላቀው ስሜት ድንገት ስቤ ስንጥቅ አድርጎኝ ተሰማኝ። አላውቅም፣ በፊት ማውቀው ሰው አሁን እንደ አዲስ እንደዚህ አይነት ስሜት እንዴት አልኩኝና ሆ አጅሪት ወደ ራስሽ ተመለሺ ብዬ ከራሴ ጋር ወራው ጓደኛዬ፣ ምን አልሽኝ አለችኝ። አይ እዚሁ ነው አልኩኝና እራሴ ተጉረምርሜ ዝም አልኩኝ። እሱም ሻንጣውን እየገፋ ወደ አጠገባችን ደረሰ። ተቃቀፍን፣ ሁላችንም ሰላም ተባባልን። ብቻ አስኩትንም አበባ ጉንጉን ሰጠውትኝ። ከዛም በኋላ ተያይዘን ወደ ጓደኛዬ ቤት አመራን። ጓደኛዬ ቤትም ከደረሰን በኋላ ሻወር እንዲወስድ አደረጉትና እኛም አረፍት አደረግን። ከዛም ወደ ቤተሰብ ደውዬ በቃ ሁሉ ነገር ሰላም እንደሆነ እሱም እንደመጣ ነገርኳቸው። በነገራችን ላይ አባቴም ሆነች እናቴ በጣም የገባቸው ነገሮችን ቶሎ የሚረዱ ናቸው። አባቴ ትንሽ ቢያስጠነቅቀኝም ሆኖም ግን በጣም ሁሉ ነገር መልካም እየሄደ እንደሆነ ነገርኩትኝ። እሺ ልጄ ብሎ ስልኩን ከዘጋ በኋላ እኛም እየተሳሳቅን እራታችንን በላን። ሁላችንም ወደ የማረፊያችን ሄድን። እሱ ሶፋ ላይ ተኛ፣ እኔ እንግዳ ማረፊያ ላይ፣ እነሱም ወደ ክፍላቸው ተያይዘው ሄዱ። እንግዲህ በመነጋታውም ሁላችንም ቁርስ ከበላላን በኋላ እኔ ወደ እዚያው መመለስ እንዳለብኝ ነገርኳቸው። እሱም በቃ እሺ አንቺ ሂጂ፣ እኔም ሰሞኑን ነገሮችን አስተካክዬ ለመምጣት አስባለሁ አለኝ። ማለት እንዴት ትመጣለህ አልኩትኝ። እንዴ ቤተሰቦችን ልተዋወቅ ነዋ አለኝ ነገሮችን ቀለል አርጎ የሚመለከት እና እንደዚህ ነገሮችን የማያካብድ ቀልጠፍ ያለ ሰው ነው። እኔም ትንሽ አሰብ ካረኩ በኋላ በቃ ደስ እንዳለ ማለት አሁን ይሁን ብለን የምታስብ ከሆነ አልኩትኝ። አዎ ምን መቆየት ያስፈልጋል፣ በቃ አንቺን ብዬን የመጣውትኝ አለኝ። እኔም ደስ በአለኝና? ተናያየን እኔም ዙይ ከገባው በኋላ ለእናትና አባቴ ሁሉን ነገር ነገርኳቸው እነሱም ደስ ይለናል መጥተው ይተዋወቀን አለ አባቴ እናቴም በደስታ ተቀበለችን ከዛም ቤቱን ሽር ጉድ ማለት ጀመርኩኝ ነገሮችን አስተካከልኩ የሚበላ የሚጠጣ ምን ጎደለ ምን አነሰ አለ አባቴም አባቢ ሁሉ ነገር ሙሉ ነው የእኔ አባቴ ኔ ኩራት እድሜና ጤና ይስጥህ ኑርልኝ አልኩትኝ አይ ልጄ እንደዚህ ደስተኛ ሆነች ሳይ ለእኔ ምን ያህል ደስታ እንደሆነ አታውቂም። ያኔ ተሰብረሽ ለዘመናት አስከፍቼሽ ነበር፣ ይቅር በይ ልጄ አለኝ። እንዲህ አባቢ፣ አባት ልጁን እኮ ይቅርታ አይጠይቅም፣ ልጅ ናት እንጂ አልኩትኝ። አይ ቢሆንም ልጄ አባት እኮ ስህተት ይሰራል፣ የሰራውንም ስህተት ከገባው ይቅርታ መጠየቁ ጥሩ ነው አለ። እሽ አባብዬ፣ እኔ በእናንተ መቼም ቂም አልይዝም! ስህተት እኮ ከኔ ነው ተይ ስትሉኝ ያኔ በሰማ ኖሮ ይሄ ሁሉ ነገር አልነበረም። ሆኖም ግን ያ ያለፈ ታሪክ ነው ባብዬሽ፣ አሁን አዲስ ሕይወት አዲስ ምዕራፍ ጀምረናል አልኩትኝ። እውነት ብለሻል ልጄ፣ መንገድሽ መስመርሽ የተቃና ይሁን ብሎ መረቀኝ። አሜን አባብዬ አልኩትና ምርቃቴን ተቀብዬ ሽር ጉድ ማለቴን ቀጠልኩ። ውዴም ከሰዓታት በኋላ መናኸሪያ እንደደረሰ ነገረኝ። መናኸሪያም ብቻውን አልነበረም። እንደተለመደው ሚዜዎቹ አብረው ናቸው። ያው ሚዜ አይደል የሚባሉት፣ እሷ የእኔ ሚዜ፣ እሱ ጓደኛው ደግሞ የእሱ ሚዜ ማለት ነው። ሌላ ሰው የለንም፣ አራታችን ብቻ። መወደዳችን እንዴት ያስቀናል መሰላችሁ። ከዛም ከመናኸሪያ ቤቱን ያውቁት ስለነበር ሁለቱ ይዘውት በባጃጅ ወደ ቤት መጡ። እቤትም ተቀበልናቸው። የሚገርመው ነገር አባትና እናቴን በፍጥነት ነበር ኮምፐስ ብሎ ግር የተሳለመው። አባቴ በጣም ደስ አለው። ክብር ልጄ፣ ክብር። ፈጣሪ አክብርህ፣ ዕድሜና ጤና ይስጥህ፣ ትዳራችሁ የሰመረ በልጆች ተባርካችሁ፣ ቤታችሁ ሙሉ ይሁን አለኝ አባቴ። እንዴ ባብዬ አልኩትኝ። አው ልጄ፣ ደስተኛ ህይወት ይኑርሽ፣ ለዘመናት ተከፍተሻል። ከዚህ በኋላ ደስተኛ ሁኝ ልጄ አለና እምባ በጉንጩ ሊያወረደ፣ እንዴ ባቢዬ፣ አሁን አይለቀስን። በቃ አሁን እኮ ደስተኛ መሆን ያለብን እኔም፣ እግዚአብሔር እንደ ፍቃዱ ከሆነ የተዳራ አጋሪ ፈጣሪ ሰጥቶኛል። ከዚህ በኋላ ደስተኛ መሆን ነው የምፈልገው አልኳቸው። ከዛም ወደ በቀረበልን ማድ ቀርበን ምግባችን እየበላን እየተጫዋወትን፣ እየተሳሳቅን ጥሩ ጊዜ አሳለፍን። አባቴ ጥያቄ ይወዳል እና አንዳንድ ጥያቄዎችን እየጠየቀው ልጁም ቀልጣፋ ስለነበረ በመለስም ቀጠለ። አባቴ የእግዚአብሔርን ቃል የሚያቅሰው እግዚአብሔርን የሚፈራ ሰው ወደ ቤቱ ስለመጣ በጣም ደስ አለው። ታውቃለ ልጄ፣ ልጄ አንድ ሴት ልጄ የአይኔ ብሌኔ ናት። አደራህን ደግመህ ልቧን እንዳሰብረው ልጄ በልጅነት ዕድሜዋ ብዙ መከራዎችን አይታለች። እኛ እንኳን ያላሳለፍነውን መከራ ያለ እናት ወልዳ ያለ እናት ተርሳ ዘመናትን ስታለቅስ ነበር አሁን ግን ይበቃታል አደራ ልጄ ልጄን ተንከባከብ ብሎ ቃል አስገባው እሱም አባባ ምንም አያስቡ እሷ ማለት ለእኔ የህይወቴ ብርሃን ናት እሷን ካገኘው ሁሉ ነገር ተቀይሯል ብሎ ቃል ገባ እጃችንም አያይዞ መሀላ አትማማለን በደስታም ሁላችንም ጊዜን አሳለፍን በነገራችን ላይ ይሄ የሆነው ሐሙስ ቀን ስለነበረ እሁድ ቀን ሁላችንም ቤተ ክርስቲያን ተያይዘን እንድንሄድ ተነጋግረን ሁሉን ነገር ተስተካከለ። ጓደኛዬም እስከዛ ድረስ እኛ ቤት ነበር የቆዩትኝ። ምን ልበላችሁ፣ ቤቱ ሙሉ ሆነ፣ ደስ አለኝ። በቃ ደስተኛ ቤተሰብ፣ ሁሉ ሙሉ። ከዛም እሁድ ደረሰና ቤተ ክርስቲያን ሄደን የአባት የነፍስ አባት ስለነበረ እሳቸውን አናግረን ንስሐ ገብተን በቤተ ክርስቲያን ቃል ኪዳን እንድናስር ተደረገ። ሁሉ ከተስተካከለ በኋላ የተሰጠን ቀኖና ተቀብለን ሁሉን አስተካክለን እኔና ፍቅርም ቃል ኪዳን መስርተን በቁርባን ተጋባን። እናምላችኋለው። በቃ ምን ልበላችሁ፣ በነገራችን ላይ በልጅነቴ በቤተ ክርስቲያን ተከብሬ ክብሬን ጠብቄ ማግባት ነበር ህልሜ። ሆኖም ግን አልሆነም። ሆኖም ግን ያ ባይሆንም ያው በቁርባን መጋባቱም ቅድስና ስለሆነ እግዚአብሔርን አመስግኜ ሁሉን ነገር በጸጋ ተቀበልኩኝ። ፍቅርም ልጄን ልክ እንደ ልጁ ነበር የሚወደው። በነገራችን ላይ አባቢ ልጁን እንደማይሰጠንና እነሱ እኛ የራሳችንን ህይወት መኖር እንዳለብን ነግሮን ስለነበረ እዛው በአቅራቢያው የተወሰነች ቤት ተከራይተን ለመኖር አስበን ነበር። ሆኖም ግን ፍቅር አዲስ አበባ ላይ የሆነ ስራ ሊጀምር ስላሰበ ወደ አዲስ አበባ መሄድ አለብን የሚል ሀሳብ አመጣ። አባቴ ጥሩ ልጄ፣ የትም ሁኑ የትም ጥሩ ኑሮ ብቻ ኑሩ አለና ሀሳብ ሰጠ። እኔም ከቤተሰቤ ትንሽ መራቅ ቢያስከፋኝም፣ ትዳር ነውና ህይወት ነውና እሱን ተከትዬ ግድ የሆነብኝ መሄድ በእርግጥ ከአዲስ አበባ ዝዋይ የሚርቅ አይደለም። በአስራ አምስት ቀንም ሆነ በወር መምጣት እችላለሁ አልኩና ወደ ራሴ ተማከርኩኝ። ጓደኛዬም እዛው አንድ አካባቢ መሆናችን በጣም ደስ አላት እና ምን ልበላችሁ በጣም ደስተኛ ሆንን። እንግዲህ ፍቅርም እኔም ተያይዘን አዲስ አበባ ከገባን ይኸው ወራቶችን አሳልፈናል። ፍቅር የራሱን ካምፓኒ ከፍቶ ስራውን እያንቀሳቀሰ ይገኛል። የጓደኛዬ ባለቤትም እንደዚሁ የተወሰነች ካምፓኒን ከፍቶ እሱም በራሱ በግሉ እየተንቀሳቀሰ ይገኛል። እኔና እሷም የራሳችንን ስራ ለሁለት አንድ ላይ ከፍተናል። በቃ ምን ልበላችሁ ደስ የሚል የህይወት ምዕራፍን ጀምረናል። እንዲያንዲያ እየተባለ ገቀን ሳምንት ሳምንት ወራትን እያስቆጠረ ደስተኛ ህይወትን ጀምረናል። እኔና ጓደኛዬ ሁለታችንም ነፍሰ ጡር ሆነናል። እኔ የስድስት ወር፣ እሷ የስምንት ወር። ልክ ተመካክረን እንዳረገዝን የተወሰነ ወራት ልዩነት ቢኖርም ሁላችንም ሁለታችንም በአንድ አካባቢ መወለዳችን ደስተኛ አደረገን። በነገራችን ላይ እናቴ ጋር ነው ሁለታችን የምንታረሰው። እሷ ቀድማኝ ትወልዳለች፣ እኔ ቀጥዬ እወልዳለሁ። ብቻ ምን ልበላችሁ በጣም ደስተኛ ሆንን። ሁሉ ነገር ደስታ ሞላው። የኔም ፍቅር ሆነ የእሷ ባለቤት ከብዙ ዘመናት በኋላ ነው ወደ ኢትዮጵያ የምተመለሱት። በስደት አለም ብዙ መከራን ብዙ ፈተናን አይሳይ አይተዋል። ሁለቱም በፍቅር የተጎዱ ሁለቱም ፈተናን ያሳልፉ ስለሆኑ ስለ ፍቅር፣ ስለ ህይወት ብዙ ነገር ገብቷቸዋል። ለዚህም ይመስለኛል ህይወታቸውን ቀጥ አድርገው ሊመሩ የተነሱት። የኔ ፍቅርም ታውቂያለሽ የባለፈ ህይወታችን አሁን ላይ መሰናክል ሊሆን አይቻል አይችልም እያለ ሁሌ መክረኝ ስለነበረ እኔም ያንን ተገዝቤ አሁን ላይ ደስተኛ መሆን ጀምሬያለሁ ህይወት እንደዚህ ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቤተሰብ ሁለገብ ይው ተከታታዮች በያላችሁበት ሰላማችሁ ብስት ይበል። እንግዲህ እንደተከታተላችሁት የብርሃን ጨለማ ይሄን ይመስላል። በነገራችን ላይ የብርሃን ጨለማ በብርሃን ውስጥም ምን ያህል ጨለማ በብርሃን ውስጥ ጨለማ እንዳለ በጨለማ ውስጥም ብርሃን እንዳለ ተምረንበታል። ምክንያቱም ጨለማ ፈተና ሲሆን ብርሃን ደግሞ ደስታ እንደሆነ ሁሉ በፈተና ውስጥ ምን ያህል ደስታ እንደሚገኝ ፈተና ለሰዎች አስፈላጊ ባይሆንም ሆኖም ግን ፈተና ካለ በፈተናዎች ተፈትኖ መልካም ነገር እንዴት ማግኘት እንደምንችል እየተማርንበት ጥሩ ትምህርት ይመስለኛል። እንግዲህ ቀጣይ ክፍል እስከ አብረን እስከምንገናኝ ዛሬ እዚ ላይ አቋ ለዛሬ እዚህ ላይ አቋቋጫ አለሁኝ። ለቻናሌ አዲስ ሲሆናችሁ ላይክ ሰብስክራይብ በማድረግ አበረታቱኝ። እንግዲህ በጣም ይቅርታ ሪከርድ ሳረግ መጡብኝ አልመጡብኝ ስለሆነ ቃላቶች አንዴ አንዳንዴ ግራ ይገቡኛል። ለዛም ነው እንግዲህ ለቅ ድምፅ ስህተቱ ይቅርታ ጠይቃለሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ኢትዮጵያ ሀገራችን ሰላም ያርግልን፣ አሜን።